ነጭ ጥቁርና ብርቱካናማ ቀለምን በከብታ አዛባ በተለሰነ ግርግዳ ላይ በመቀባት ነው የአረፋ የሴቶች በዓል በስልጤ የሚጀምረው። በግብዓትነት በአካባቢው መጠሪያ ናዙ፣ ነጭ በርበር የድንጋይ ከሰልን ይጠቀማሉ። ይህ ብቻ አይደለም፣ አረፋ ለስልጤ ልጃገረዶች የነፃነት በዓልም ነው በስልጤ ልዩ ድምቀት በሚሰጠው በበዓሉ ሰሞን የሚጀምረው የልጃገረዶች ጭፈራ ሳይታወስ አይታለፍም። በየመንገዱ ያሉ ልጃገረዶች ከአካባቢያቸው ራቅ ብለው በመሄድ በነፃነት የሚጫወቱበትና የሚጨፍሩበት፣ ወንዶች ወጣቶችም በመሄድ አብሮነታቸውን የሚገልጡበት፣ ለወደፊት የምትሆነ የትዳር አጋራቸውንም የሚያጩበት ወቅት ነው። ወደ ሴቶቹ ኃላፊነት እንመለስ። በአረፋ የስልጤ ልጃገረዶች በሁሉ ማኅፀን ያደሩ ናቸው። ሴቶች ልጃገረዶች ካሉ በግሩፕ ቤት ለስናሉ መጀመሪያ ያው ቤቱን በእበት ነው የሚለቀልቁት፣ ግርግዳውን እንዲያምር ማለት ነው። ከዛ ከለቀለቁ ወዲህ ነጭውን ከላይ በርበሮ የሚባለውን ኖራ ማለት ነው። ከመሃል ደግሞ ጥቁር፣ እንደገና ወርደው ደግሞ ቀይ፣ ከበነጩ መሀል ደግሞ ኮከብ የመሰለ ነገር ይሰራሉ ልጃገረዶች። ልጃገረድ ለሌላት ሴት በግሩፕ እንግዲህ እነዛ የሚሰሩት ልጃገረዶች አካባቢ የጎረቤት ማለት ነው እነሱ ሄደው የሽማግሌም ቤት ከሆነ ሙሉ ልጃገረድ የሌለበት ቤት ከሆነ ማንም ሳይጠይቃቸው ራሳቸው አዘጋጅተው ሄደው ያስውባሉ። እዚህ ጋር ከአመት አመት በሚናፈቀው አረፋ በዓል የወጣት ሴቶች ብቻ ሳይሆን የእናቶች ሚናም የሚገለጥበት በመልካም ምግባር ብቻ የሚገኝ አንድ ነገር አለ። የትልቆቹ እኛ ምን ዱዓ ማድረግ ብቻ ነው አላ ጥሩ ቦታ ያደርሳችሁ እናንተም እንደኛው ተዲራቹ ተዲራችሁ ተኩላችሁ ልጆቻችሁ ስሩላችሁ አልጋ ባልጋ ይሁንላችሁ ነው የምንለው። ከምርቃት በላይ ምናል። አረፋ ገና ከመድረሱ ቀደም ብሎ በእያንዳንዱ ቤተሰብ ዝግጅቱ ይጀመራል። ሴቶች ቅቤ፣ ቅመማ ቅመምና ቆጮ ያዘጋጃሉ አዘጋጃሉ። ይህ የሚሆነው ቀደም ተብሎ አስር ወይም 20 ሆነው መሰብሰብ በጀመሩት ቁብ ነው። በስልጤ ሴቶች ለአረፋ የተገባ ቁብ ለሌላ ማህበራዊ ግልጋሎት አይውልም። ነገር ግን ቅቤ በባህሪው የመሾምጠጥ ጠጥ እድል ስላለው ውሰት ይደረጋል የሚለካ እቃ ያለሁ ገዝተው አምጥተው እሱን ለክተው ሪራውን ምኑን አውጥተው ይለካሉ በአንድ ቤት ማለት ነው በአንድ በናት ቤት በግሩፕ ያ ቅቤ እንግዲህ አመት ለአመት እንግዲህ ሲለዋወጥ እንዳይበስል እንዳይቆምጥጥ ማለት ነው እየተለዋወጡ ሰርጉም ሲኖር ብድር ሰጣሉ ፍሬሸውን ነገር እንዲመጣ ያደርጋሉ ለቅሶም ሲኖር ያው ለክተው ይወስታሉ በሚፈልጉት አይል ማለት ነው። ሰርጉም ሲኖር በዛን ነው አይል ለክተው በኪሎ ሆነ ይቃማል። በሱ ተለክቶ ይለዋወጣሉ። አይቆምጥጥም፣ አይቆይም፣ ፍሬሽ ይሆናል። እንግዲህ ለሚቀጥለው ወረፋ ማለት ነው። ያ ግን አይቋረጥም። የቅቤው ቆም አይቋረጥም። ቁቡም በብሩም እንትን የሚሉት አይቋረጥም። ቅቤው ራሱ ነቻለ ነው፣ ለአረፋ ያገለግላል። እንደገና ደግሞ ብር የሚጥሉት ለምትንጣ ለቅመማ ቅመም ለጎመን ላይብ ያቂማቸውን ይስሩበት እቁቡም ይጤላሉ። ያም ተጠራቅሞ ነው እንግዲህ ለአረፋ የሚዘጋጀው አይነካ። ትርፉ ካተረፉ ለቡና ለምናምን ከራሳቸው ወጪ የሚያደርጉ ጎመን ባይቤ ቡና ቦታትና በቂቤ ቆጮና ተካና የስልጤ ሴቶች የሚታወቁበት የሚታወሱበትም ባህላዊ ምግብና መጠጦች ናቸው። ታዲያ ያልመጣ በሕይወት እንደሌላ የሚቆጠርበት የአረፋ በዓል ወደ ቤተሰቦቻቸው የሚሄዱ ተወላጆች በአካባቢው ከእርድ በፊት የሚቀርብላቸው መቀበያ ነው። ቅድመ ዝግጅቱም ወራትን ይፈልጋል። በደረሰበት ሰዓት ወር እንዲህ አስራ አምስት ሲቀረው አያነጥሩም። ቅቤም ቢሆን ያ ተዘጋጅቶን እንትን የሚለው ምጥምጣም ሁለት ወር እያለው ቅመሙ ሁለት ወር እያለው ነው። ወቅጠው አያስፈጭውም፣ በእጃቸው ወቅጠው ከነቂምሙ እንትን ብለው ያነሳሉ። ከዛ ያው ጎመን ነገነው ሲባል ጎመን ተከትፎ ታጥቦ መጀመሪያ ይከተፋል፣ ይታጠባል። በምጣድ እንደገና እንደንትን ይጠብሱታል፣ በውሃ ማለት ነው። ቶሎ እንዲበስል ከዛ ያን በማሰሮ ይጨምራሉ። ነገነው ከተባለ ይሄው ጠዋቱን አውጥቶ ከትፈው አዘጋጅተው ጨምቀው ውሃ አንድም ነገር እንዳይኖረው ያደርጉና በማሰሩ ሆነ በድስትም እንደገና ይጠብሱታል፣ በቅቤ ማለት ነው። በቅቤ ይጠብሱና አይብም ይገዛል፣ ቆጮ ይጋገራል። ደጋማ አካባቢ ቆጮና ዳቦ ነው እንትን የሚለው። ዳቦ የሚባለው እንግዲህ የቆጮ ዳቦ ነው፣ ዳፓ ይባላል። እዚህም አካባቢ እንደዛ ይደረጋል። ግን ለአይነት ቂጣ ይጨመራል፣ በቆሎና ስንዴ አንድ ላይ ተፈጭቶ ማለት ነው። ቂጣ ይጨመራል ኩፉ ተደርጎ ነው። ቆጮም እንደዛው ዳፓ የሚባለው እንደዛው ይዘጋጃል። ትንሽ ደግሞ ልጆቻቸው አዲስ አበባ ምናም ክፍለ ሀገር ሆኖት ከተማ አካባቢ ሆኖት ለመጀመሪያ ቁርስ ቡላ ነው፣ አተካና ነው ተሰርቶ የሚጠበቀው ሲገቡ መጀመራ የሚቀምሱት ነው። ጾም የሆነ ለዛን ቀን የሴቶች አረፋ ቀን ሁሉም ይጾማል። ማይጾም ሙስሊም የለም። የርዱን ቀን ነው የሚፈታው። ስለዛ ከመግባታቸው መጀመራ የሚዘጋጀው አተካና ነው በወተት ቡና በቂቤ ቡና ተዘጋጅቶ ማለት ነው። ያ ከተደረገ ዲ እሻ ተሰግዶ ሴቲያ እና ታዘጋጀችውን አይቡ የጎመን ኪትፎ ይቀርባል በአይነቱ ማለት ነው። ኢዳላ አረፋ ወይንም አረፋ የመስዋዕትነት በዓል እንዲሁ የሴቶች ቀን በመባል የተለያየ ሃይማኖታዊ በዓሉን በመተራስ የሚከበሩ ባህላዊ ክዋኔዎች አሉት። ከእነርሱም መካከል የእንስሳት መስዋዕትነት ከእርዱ አንድ ሶስተኛው ለድሆችና ለችግረኞች ይሰጣል። አንድ ሶስተኛው ከጓደኞች ከዘመዶች ጋር ይካፈላል። ቀሪው አንድ ሶስተኛው ለቤተሰቡ ይሆናል። ይህ የመስጠት ተግባር በጎ አድራጎት ያለው ለሌላው ማካፈልን ያመላክታል። ከበዓሉ ምግቦችና ጣፋጮችን ጨምሮ እንደ ባህሉ ይቋደሳሉ። መነሻችን አረፋና የስልጤ ሴቶች ነውና በእርዱ አራት ሴት ሩቅ እንኳን ብትሆን አስታዋሽ አታጣም። አሁን አባት አባት የሆኑት ደሞ ልጆቻቸው ነው በቅድማ ሚልኩላቸው። ወይ ፈን ግዛ፣ በሬ ፈርጥማ አለ ግዛ፣ በየአቅሙ ነው የሚገዛው። ያ ተገዝቶ እንግዲህ በግሩፕም ባላራቱም ያርዳል። እንዳቅሙ ነው። እነሱ ሁለቱን ዕጣ ነው የሚወስጡት። ምንም እንግዲህ አቅም ለሌላቸው የቲም ልጆች አለ ደል ለነሱ ደሞ ድርሻቸውን ያወጣሉ። ከዛ ትርፍ ደሞ እንዴ አራስ ካለ ለአራስም የተለየ ነው። በዛ እንግዲህ ለቲም ልጆች ከወጣ ያራስ ደሞ ሹሉዳ ይባላል። ስጋ ተጨምሮበት ላራስ ሩቁም ብትሆን አራቱም አራስ ቢኖር ያን ሹሉዳ ሁለቱን ሹሉዳ ከፋፍለው አራት ቦታ ያድርጉና ስጋ ጨማምሮ ጉበት ጨምሮ ጮጋራ ጨምሮ ሳይከተፍ ማለት ነው ይልካሉ። ያ ግን ለቲሞች ግን ከሶስት አንድ ጁ ነው የሚቀርበው። በበዓሉ በተለያዩ አካባቢዎች የሚኖሩ ተወላጆች ለወላጆቻቸው ስጦታ በመያዝ ወደ አካባቢያቸው ይገባሉ። ለአረፋ በዓል የሚደረገው ዝግጅት በዓሉ ከመድረሱ ቀደም ብለው ባሉ ወራቶች ውስጥ የሚጠናቀቅም ይሆናል። መሻጣው እንግዲህ እኛ በአመት እንግዲህ እኛ በእስሊምና ሁለት የተከበረ እንትን ነው ያለን አመት በዓል ማለት ነው። እንግዲህ ያው አረፋና ፊች ነው በጣም የሚደምቀው ለዛ ተዘጋጅተን ሌላው ቢቀር ቡና አንቆላ ምን ዲለ ሽታ እንጂ ቡና ቆልተን ነው የምናነሳው እስከ ወር ድረስ የሚፈላ ማለት ነው። ቆሎም ተቆልቶ ተፈትጎ በስነ ስርዓት በፌስታል እንዳይለዝ እናስቀምጣለን። ቃሪቦም እንደዛው አረፋ ሲታሰብ የአካባቢው መገለጫ ከሆኑት ተግባራት መካከል ማህበራዊ ህይወት የሚጎለብትበት አብሮነቶች፣ ባህላዊ ሴቶችና የሴቶች ነጻነት ቀን መሆኑ ከብሔረሰቡ ተወላጆች ውጭ ለሆኑም መስህብ መሆን ችሏል። ይህንን አጋጣሚ ደግሞ የወራቤ ከተማ ባህልና ቱሪዝም ጽሕፈት ቤት እየተጠቀመበት አለ። ከትውልድ ውስጥ ወደ ትውልድ ምንም አይነት እንዳይሸራረፍ ለማድረግ ያው ሴቶች እናቶች ለልጆቻቸው ማህበረሰቡ ቅብብል ያደርጋል ማለት ነው። ይሄ ከቀድሞ ምንም የተለየ ነገር የለውም እና የተሻለ ይሄን ለመገንባት ለማጠናከር፣ ሁሌ ይሄን በዓል በጋራም ማህበረሰቡ በተናጠል ከሚያከብረውም አብሮ ይከብራል ማለት ነው። ያው ከዚህ በዓል ተያይዞ ማህበረሰቡ አንዳንድ ባህሉና እሴቱን ለማጠናከር የሚያደርጋቸው ሌሎች የኢድ አልፈጥር በዓልም፣ በዚህ መልኩ ሰብሰብ ባለ መልኩ ይከብራል። ይሄ ደግሞ ትልቅ እሴት ነው። ባህሉን በጠበቀ መልኩ እየተከበረ ነው ያለው። ወደፊትም ይሄ ይቀጥላል ማለት ነው።